በመቶ ሺህ ብር መነሻ ካፒታል ብቻ ሊሰሩ የሚችሉ ከ20 በላይ አትራፊና አዋጪ የሆኑ የቢዝነስ ሐሳቦችን ልንገራችሁ። ሐብት 100 ሺህ ብር አለኝ 200 ሺህ አለኝ፣ 300፣ 400፣ 500 ሺህ ብር አለኝ በሚሊየን የሚቆጠር ብር አለኝ፣ ምን አይነት ቢዝነስ ብሰራ ትመክረኛለህ? ብላችሁ ለጠይቃችሁኝ ሰዎች ዛሬ በመቶ ሺህ ብር ሀብለን የምንጀምር ይሆናል። ነገ ከነገ ወዲያ ወይም ደግሞ የሚቀጥሉት ቪዲዮዎች 200፣ 300፣ 400፣ 500 ሺህ ወይም ደግሞ ባላችሁ ገንዘብ ምን አይነት የቢዝነስ አማራጮችን መስራት ትችላላችሁ የሚሉትን በዝርዝር በደንብ እያንዳንዳቸው ባላችሁ ገንዘብ ከ20 በላይ የቢዝነስ አማራጮችን ወደ እናንተ የማቀርብላችሁ ይሆናል። ለዛሬ ግን በዛሬው ቪዲዮአችን የምንመለከተው 100 ሺህ ብር ያላቸው ሰዎች ምን አይነት ቢዝነሶችን መስራት ይችላሉ? ዛሬ በርካታ አማራጮችን በ100 ሺህ ብር ከ20 በላይ የቢዝነስ አማራጮችን ይዤላችሁ መጥቻለሁ። 100 ሺህ ብር ያላችሁ ሰዎች እስከ መጨረሻው ድረስ ተከታተላችሁኝ። በእነዚህ የቢዝነስ ሀሳቦች ላይ ተሰማርታችሁ ትርፋማ የምትሆኑበትን መንገድ ላይ ይዤላችሁ የመጣሁት እስከ መጨረሻው ድረስ ከኔ ጋር አብራችሁኝ ቆዩ። በድጋሚ ሰላም ጤና ይስጥልኝ፣ የተከበራችሁና የተወደዳችሁ ውድ ተመልካቾቼ እያልኳችሁ ለማታቆኝ ሀብትሽ ይባላልልኝ ለምታቆይ ደግሞ እንኳን በሰላም ቆያችሁኝ እያልኩኝ ከምንም በፊት ይህንን የምትመለከቱበትን ፔጅ በርካታ የቢዝነስ ሀሳቦችን ስለማቀርብበት ዘፈን አይደለም፣ ሙዚቃ አይደለም፣ ፊልም አይደለም። ለእናንተ የሚጠቅሙ የሰውን ሕይወት የሚቀይሩ ተርፋማ የምትሆኑበት የቢዝነስ ሀሳቦች የሚቀርቡበት ስለሆነ ከወዲሁ የምትመለከቱበትን ፔጅ ሰብስክራይብ፣ ላይክ እና እንዲሁም ደግሞ ቲክቶክ ላይ ካላችሁ ፎሎው እና ሼር እያደረጋችሁ እንድትከታተሉኝ ስል በአክብሮት ጋብዛችኋለሁ። በቀጥታ ወደ ዛሬው ቪዲዮችን እናመራለን። እንግዲህ የተከበራችሁና የተወደዳችሁ ውድ ተመልካቾች የሰው ልጅ በርካታ የመነሻ ካፒታሎች ይኖሩታል ነገ ከነጎዳ 200ም 300ም 400ም ሺህ እያላችሁ እያደጋችሁ የምትደርሱበት ነው ለዛሬ ግን በከታች የሰው ልጅ በትንሹ በ100 ሺህ ብር ምን አይነት ቢዝነሶችን መስራት ይችላል የሚሉትን ነው ይላችሁ የመጣሁት የመጀመሪያው ዝቅ ብላችሁ መስራት ይጠበቅባችኋል ተግታችሁ መስራት ይጠበቅባችኋል ታታሪ መሆን ይጠበቅባችኋል ታዲያ በ100 ሺህ ብር ምን አይነት ቢዝነስ እንሰራለን የሚሉትን ስንመለከት የመጀመሪያው ቁጥር 1 100 ሺህ ብር ካላችሁ የሞባይል ካርድ ማከፋፈል ስራ መስራት ትችላላችሁ። የሞባይል ካርድ ማከፋፈል ስራ መስራት ትችላላችሁ። ቁጥር አንድ ብላችሁ በማስታወሻ መዝግባችሁ ያዟቸው። ዛሬ በዝርዝር አይደለም የሚነግራችሁ ግን አንድ ሁለት ሶስት እያልኩኝ ብቻ መጥቀስ ነው የሚጠበቅብኝ። በመጨረሻ እንዴት በዝርዝሩ እንናገራለን ወይስ በዝርዝሩ እንዴት ማወቅ አለባችሁ ከታች እነግራችኋለሁ። ሁለተኛ፣ ሞባይልና ኤሌክትሮኒክስ ጥገና በመቶ ሺ ብር ብቻ መጀመር ይቻላል መስራት ይቻላል። የሞባይል ጥገና እቃዎችን ወይም ደግሞ የኤሌክትሮኒክስ ጥገና ስራ መስራት ይቻላል። እጃችሁንና ሙያችሁን ብቻ ይዛችሁ ወይም ደግሞ ለጥገና የሚጠቅሟችሁን እቃዎች ብቻ ይዛችሁ ሞባይልና ኤሌክትሮኒክስ ጥገና ስራ መጀመር ትችላላችሁ። እንዴት በዝርዝር ካስፈለገ እንሄድበታለን። ግን በመቶ ሺ ብር ብቻ ሊሰራ የሚችል የቢዝነስ ሀሳብ መሆኑን አስረግጬ ልነግራችሁ እፈልጋለሁኝ። ሶስተኛ የድለላ ስራ ወይም ደግሞ ቢሮ ተከራይቶ መስራት ትችላላችሁ። ምናልባትም ቢሮ ብቻ ነው የምትከራዩት፣ ከዛ በኋላ ሙያችሁን፣ ከዛ በተረፈ ደግሞ ኢንፎርሜሽኖችን ማሰባሰብ በየሰፈሩ ውስጥ ላይ የሚከራዩ የሚሸጡ ቤቶች፣ መኪናዎች፣ ብቻ ዋሬቨር የትኛውንም ሰራተኛ ማገናኘት፣ ማስገባት፣ ማስወጣት ሊሆን ይችላል ብቻ የድለላ ስራ የሚያስፈልጋቸውን ስራዎች፣ ምላሳችሁን ወይም ደግሞ ጭንቅላታችሁን ተጠቅማችሁ የምትሰሩት የድለላ ስራ በመቶ ሺ ብር ብቻ መስራት ይቻላል። ቤትን ተከራይቶ ጨምሮ መስራት ይቻላል። አራተኛ እንቀጥል። ወተት ቅቤ፣ ማርን መሸጥ በኦንላይን ሊሆን ይችላል፣ ወይም እጃ ዞራችሁ ሊሆን ይችላል በፈለጋችሁት መንገድ ከቤት ኪራይ ውጪ ልበላችሁ፣ በመቶ ሺህ ብር ወተት ቅቤ፣ ማር እና መሰል ነገሮችን መስራት ትችላላችሁ። በምን በመቶ ሺህ ብር መነሻ ካፒታል ብቻ ከክፍለ ሀገር ሊልኩላችሁ ይችላሉ። ወይዚህ ደግሞ ከመርካቶ ሊሆን ይችላል ብቻ ከፈለጋችሁትን ቦታ ላይ ወይም እያዞራችሁ ሊሆን ይችላል። ወተት ከሚያራቡ ወይም ደግሞ እርባታ ካላቸው ሰዎች እየገዛችሁ በየሰፈሩ እያዞራችሁ ሊሆን ይችላል። ብቻ በፈለጋችሁትን መንገድ በኦንላይንም ሊሆን ይችላል፣ ፖስት አድርጋችሁ መሸጥ ትችላላችሁ። በደሊቨሪ አገልግሎትን መስራት ትችላላችሁ። እንዲህ አይነት ስራዎች አሁን ዝቅ ብሎ መስራት ያስፈልጋል። ታታሪነት ያስፈልጋል። እንደዚህ አይነት ስራዎች ነው መስራት ትችላላችሁ። እንቀጥል፣ ጊዜ ስለማይበቃን። አምስተኛ የወረቀት ዘንቢል ማምረት ትችላላችሁ። የወረቀት ዘንቢል እንግዲህ በሀገራችን ኢትዮጵያ ውስጥ ላይ ወረ ፌስታል እየተከለከለ መጥቷል። የዩቲዩብ ቻናል ላይ ራሴ በቀላሉ እንዴት የቢዝነሶችን ወይም ደግሞ የዘንቢሎችን መስራት እንደሚቻል ተናግሬያለሁኝ። ሶ ዘንቢልና መሰል ነገሮችን በወረቀት የሚሰሩ ስራዎችን በመቶ ሺህ ብር መነሻ ካፒታል አነስተኛ የወረቀት ዘንቢል ማምረቻ ወይም ደግሞ ፕሪንት ማድረጊያው ማሽን ገዝታችሁ በእጃችሁ ጨምሮ እንዲሁም ደግሞ ለሱ የሚያስፈልጉ ግብአቶችን በቀላሉ ከመርካቶ ገዝታችሁ የወረቀት ዘንቢል ቢዝነስ መስራት ትችላላችሁ ማለት ነው። ስድስተኛ ቃጫ ማምረት ወይም ደግሞ ማዘጋጀት ቢዝነስን መስራት ትችላላችሁ። ከክፍለ ሀገር ሊሆን ይችላል ከዚሁ ከከተማ ውስጥ ሊሆን ይችላል ወጣ ብላችሁ የቃጫ ቢዝነስን መስራት ትችላላችሁ በምን በመቶ ሺህ ብር መነሻ ካፒታል ነው እንደውም ትርፍ ሊኖራችሁ ይችላል በ100 ሺህ ብር እንደውም ሰላሳ ሺህ ብር ሀያ ሺህ ብር አርባ ሺህ ብር አምሳ ሺህ ብር ራሱ ትርፍ ሊኖራችሁ ይችላል እንደውም ዘሎ ከመቶ ሺህ ብሩ አልፎ ሳይሆን ከመቶ ሺህ ብሩ ራሱ የጎደለ ብር አውጥታችሁበት መስራት የምትችሏቸውን ቢዝነሶች አሉ ሰባተኛ እንቀጥል የጀበና ቡና በረንዳ ላይ መነሳ መጀመር ይቻላል አሁንም የጀበና ቡና ስላችሁ ስኒ ረከቦት እንደዚህ ስኒዎችንና የተለያዩ ነገሮችን ብቻ ገዝታችሁ በረንዳ ላይ ተከራይታችሁ፣ ዋሬቨር ወይም ደግሞ በረንዳ ካላችሁ በረንዳ ላይ በመቶ ሺ ብር ብቻ የጀበና ቡናን መጀመር ይቻላል። አነስ ያለ የጀበና ቡና መስራት ይቻላል። ምንም ችግር የለውም። ፕላስቲክ ወንበሮችን ወይም ደግሞ የጣውላ ወንበሮችን ሊሆን ይችላል። ወይም ራሳችሁ ደግሞ ክሬት አድርጋችሁ መስራት ትችላላችሁ። በምን በመቶ ሺ ብር ብቻ ሊሰራ የሚችል ነው። ሰው ከታች ሀ ብሎ ሲጀምር ነው። ሰው ከመቶ ሺ ብር መነሻ ካፒታል ጀምሮ ነገ በመቶ ሚሊዮን የሚቆጠር ቢዝነስን መስራት ትችላላችሁ ወይም ደግሞ ሺ ብር መነሻ ካፒታል ያለው ቢዝነስ መስራት ይቻላል። ግን ሰው ባለው ስለሆነ ይሄንን መስራት ይቻላል። እሺ ስምንተኛ ላይ እንቀጥል። የኢምፖክሲ ስራ መስራት ትችላላችሁ። ኢምፖክሲ ከአሁን በፊትም ኢምፖክሲ እንዴት መስራት እንደሚቻል ተናግሬ ያለሁኝ በመቶ ሺ ብር መስራት ይቻላል። ያዋጣል አያዋጣል፣ ሞይ የምትሰሩበት መንገድ ሊለያይ ይችላል። ግን መነሻ ካፒታል መቶ ሺ ብር ካላችሁ፣ በነገራችን ላይ ኢምፖክሲ ስራ በመቶ ሺ ብር ብቻ አይደለም፣ በ20 ሺ ብርም በ30 ሺ ብር መጀመር ትችላላችሁ። እኔ ግን ሰፋ አድርጌ ለቀቅ አድርጌ ይዤላችሁ ነው ትርፍ እንዲኖራችሁ ወይም ደግሞ የተወሰነች ሪዘርቭ ብር እንዲኖራችሁ አድርገህ የኢምፖክሲ ስራ እስከ መቶ ሺህ ብር ባለው ካፒታል መስራት ይቻላል። አብሮ ግን ተጨማሪ ስራዎችን መስራት ይቻላል። ጌጣጌጦችን፣ ወይም ደግሞ የተለያዩ ነገሮችን ብቻ ሳይሆን ጣውላ ላይ ፈርኒቸር ላይ ራሱ የተለያዩ ስዕሎችን፣ ጌጣጌጦችና ጽሁፎችን እያደረጋችሁ በደንብ መስራት ከቻላችሁ የኢምፖክሲ ስራም ደግሞ በመቶ ሺህ ብር መስራት ይቻላል። ዘጠነኛ ልንገራችሁ። ዘጠነኛ ቴካወይ እቃ ማምረት ይቻላል። የቴካወይ እቃ ካሁን በፊት የፎይሎች ሊሆን ይችላል። የሻይ መጠጫ ሊሆን ይችላል በርካታ ነገሮችን ፎይሎች ተብለው የፒዛ ሊሆን ይችላል፣ የበርገር ብቻ፣ ምግብን በትኩሱ ልናደርስባቸው የምንችላቸው የቴካዌይ እቃዎችን ማምረት ይቻላል። እንዴት መስራት ይቻላል? በዝርዝር መጨረሻ ላይ የምነግራችሁ ይሆናል። አስረኛ የችግኝ ማፍላት ስራ መስራት ትችላላችሁ። ጓሮ ያላችሁ ሰዎች፣ ግቢ ያላችሁ ሰዎች፣ አገር ቤት ያላችሁ ሰዎች ችግኞችን ማፍላት ትችላላችሁ። ችግኞችን በቀላሉ በትንሹ በላስቲክ ወይም ደግሞ ፓክድ በሆነች ገዝታችሁት መሬት ያላችሁ ሰዎች ኮትኮታችሁ እዛ ቦታ ላይ መደብ ሰርታችሁ፣ አሰርታችሁ ማለት ነው፣ አዘጋጅታችሁ ለከተማ ለግብርና ሊሆን ይችላል፣ ለከተማ ሰዎች ሊሆን ይችላል፣ ብቻ ለፈለጋችሁት ሰዎች ችግኙን በብዛት ማስረከብ የምትችሉበት በፍሬም ደግሞ በተሸጡት ራሳችሁ ትርፋማ የምትሆኑበት ስራ ስለሆነ ገጠርም ከተማም ያላችሁ ሰዎች ቦታ ያላችሁ ሰዎች እንዲሁም ደግሞ ቦታ ከሌላችሁም ራሱ በቀላሉ ችግኝን በማዳበሪያ ፈር ውስጥ አድርጋችሁ ራሱ ግቢያችሁ ላይ ስሚንቶም ተረያዞም ቢሆን ራሱ ችግኝ ማፍላት ትችላላችሁ። ይቻላል፣ ምንም ችግር የለውም። ለማለት ያክል ነው። እሱን በመቶ ሺህ ብር እንዲሁም ደግሞ ትርፍ ብር ኖሯችሁ ራሱ ሙሉ 100 ሺህ ብሩ ሳይጨርስባችሁ በ100 ሺህ ብር መነሻ ካፒታል፣ በ50 ሺህ ብር የሚሰራ ችግኝ ማፍላት ችግር የለውም። ይሄን መስራት ትችላላችሁ። 11ኛ ቁልፍ መቅረጽ። ቁልፍ መቅረጽ ይቻላል። ቁልፍ የተለያዩ ቁልፎች፣ የቤት ሊሆን ይችላል የመኪና ሊሆን ይችላል። ብቻ ዋሬቨር የትኛውንም ቁልፍ በመቶ ሺህ ብር ካፒታል መቅረጽ ይቻላል። ሱቅ ላይ ሊሆን ይችላል ተጨማሪ ስራ መስራት ትችላላችሁ በመቶ ሺህ ብር። የቁልፍ ማሽኑ መርካቶ ይሸጣል። የቁልፍ ማሽን ቁልፍ እንዴት ይሰራል የሚሉትን በቀላሉ ስልጠና በሙሰድ ወይም ደግሞ ሙያውን፣ ይነግሯቸዋል። ቀላል ነው። 15 ደቂቃ ስራ ነው። ማሽኑ ራሱ ነው የሚሰራውና የቁልፍ መቅረጽ ስራ መስራት ትችላላችሁ ለማለት ያክል ነው። 11ኛ ላይ ነው የደረስነው። 12ኛ ላይ ስንመጣ የጽዳት አገልግሎት መስራት ትችላላችሁ። የጽዳት አገልግሎት የተወሰኑ ኬሚካሎችን እና አነስተኛ የሆኑ የጽዳት ማሽኖችን በመግዛት ብቻ ቤት ለቤት ሊሆን ይችላል። በኦንላይን አሁንም ቤት ውስጥ ወይም ደግሞ ቢሮ ተከራይታችሁ እያልኩ አይደለም ያልኩት። ቢሮ ስት ነገጧ ትከራ እያላችሁ ችግር የለው። ቀስ በቀስ አይደለም የሚደረስበት። ግን የጽዳት አገልግሎት በመቶ ሺህ ብር መስራት ይቻላል። ምንም ችግር የለውም፣ ይቻላል። ስለሚቻል ነው በደንብ ተደርጎ እየሰሩ ያሉ ሰዎች መነሻቸውን ታርጌት አድርጌ መነሻቸውን ጠይቄ አውቄ ራሳቸው ከአንደበታቸው የነገሩኝን የተቀየሩበትን ስለሆነ ይዤላቸው የመጣሁት የጽዳት አገልግሎት በመቶ ሺህ ብር መጀመር ይቻላል። አስራሶስተኛ ቺፕስ እና እርጥብን መሸጥ ይቻላል። መንገድ ላይ መብራት ተከራይታችሁ ወይም ደግሞ በረዳ ተከራይታችሁ የቺፕስ እና እርጥብ መሸጥ ይቻላል። አሁንም በዝርዝር አልመጣበትም ከአሁን በፊት ተናግሬ ያለሁት ከዚህ በኋላም ካስፈለገ እንዴት በዝርዝር መስራት እንደምትችሉ እቃዎችን በቅናሽ ማግኘት እንደምትችሉ እሱን እናገራለሁ። ችግር የለም። አስራአራተኛ ኤዲተር መሆን ወይም ደግሞ ካሜራማን መሆን ይቻላል። ኤዲተር ሙያ መያዝ ትችላላችሁ። በመቶ ሺህ ብር ኮምፒውተር መግዛት ትችላላችሁ። እንዲሁም ደግሞ የተወሰነች አነስተኛ ለኤዲቲንግ የሚያስፈልግ የሚያስፈልጋችሁን ነገሮች መግዛት ይቻላል። በካሜራማን ከመቶ ሺህ ብር ያነሰ አነስ ያለ ካሜራ ገዝታችሁ የሰዎች ልደት ሊሆን ይችላል። የተለያዩ ፕሮግራሞችን በመቅረጽ ፎቶ በማንሳት በኦንላይን በየቤታቸው ሄዳችሁ በመስራት ሙያተኛ መሆን ትችላላችሁ። ይሄ ይሄም በመቶ ሺህ ብር መነሻ ካፒታል አነስ አድርጋችሁ መጀመር የምትችሉት የተረጋገጠ የቢዝነስ ሀሳብ ስለሆነ ነው። እሺ፣ እንቀጥል። ባልትና፣ በቤት ወይም ደግሞ በኦንላይን ቢዝነስ መስራት፣ የባልትና ስራ ባልትና ላይ እኔም ለምሳሌ አሁን የምሰራበት ካፌ ወይም ደግሞ የምሰራበት የስራ ቦታ ላይ

በኦንላይን የተዋወቋቸው ሰዎች በርበሬ ሽሮ ወይም ደግሞ ቅመማ ቅመሞችን የሚያቀርቡ ሰዎች አሉ። እነዛ ሰዎች እኔ የምሰራበት ካምፓኒ ድርጅት ድረስ በራሳቸው ከቤታቸው አዘጋጅተው የሚያመጡልኝ ሰዎች አሉ። ስለዚህ በርበሬና ሽሮን በ100 ሺህ ብር መነሻ ካፒታል ተነስተው እነዚህ ሰዎች መስራት ይችላሉ፣ ማድረስ ይችላሉ ማለት ነው። እናንተም እጃችሁ ጎበስ ከሆነ ጥሩ ከሆነ ይሄ እነዚህ ነይ ቢዝነስ ሀሳቦችን መጀመር ትችላላችሁ። ሶ ባልትና በቤታችሁ ጀምራችሁ ለሰዎች ማቅረብ ይቻላል። እንዴት ነው አሁንም በዝርዝር መጨረሻ ላይ ማግኘት እንደምትችሉ እነግራቸዋለሁ። ቡና ቆልቶ ማሸግ፣ ቡና ቆልቶ ማሸግ በጣም ብዙ ሰዎች ሊንቀው ይችላል። ቡና ቆልቶ ማሸግ፣ በአሁኑ ሰዓት ላይ ቡና ምን ያክል ብር እንደደረሰ ልነግራቸው አልችልም። ፈጭሳችሁም ሊሆን ይችላል። ቡና ተቆልቶ ራሱ ገና በተቆላው ልክ ሊሆን ይችላል። አሽጋችሁ ሰዎች እዛ ፕሮሰስ ውስጥ ላለመግባት ትልልቅ ሆቴሎች ወይም ደግሞ በጣም ቢዚ የሆኑ ካፌና ሬስቶራንቶች እዛ መቁላት ውስጥ ፕሮሰስ ውስጥ ላይ ገቡ ይችላሉ። እናንተ ከ1 ኪሎ ላይ 200፣ 300 ብር ታገኙ ትችላላችሁ። መቶ ብር ብታገኙ ከብዛት ራሱ ቀላል አይደለም። አንድ ሬስቶራንት አስር ኪሎ ቢወስድላችሁ ከአንድ ቡና ላይ መቶ ብር የምታገኙ ከሆነ አንድ ሺህ ብር በቀላሉ አገኛችሁ ማለት ነው። በቀን አስር ኪሎ ብቻ ብትሸጡ ወይም ለአንድ ሆቴል 10 ኪሎ ብቻ ብታስረክቡ ማለት ነው። ዞሮ ዞሮ በዝርዝር አሁንም ሌላ ጊዜ እመለስበታለሁኝ። እንቀጥል። ሳይክል ጥገና በየመንደሩ በየአካባቢው ላይ ሳይክል ጥገና የማያዋጣ የሚመስላችሁ ሰዎች አላችሁ። በጣም በቀላሉ የሳይክል ጥገናን በመቶ ሺህ ብር መነሻ ካፒታል ብቻ የተወሰኑ የሳይክል እቃዎችንና የሳይክል የጥገና እቃዎችን ይዛችሁ በመቶ ሺህ ብር መነሻ ካፒታል መስራት ትችላላችሁ። ነገ እያደጋችሁ ስትሄዱ ሳይክሎችን እየጨመራችሁ ምናምን መስራት ትችላላችሁ። ምንም ችግር የለውም፣ ይቻላል። እንቀጥል። እሺ። የጌጣጌጥ ማዘጋጀት ጌጣጌጦችን ማዘጋጀት ትችላላችሁ። ጌጣጌጥ ስላችሁ ምንድን ነው? የተወሰኑ የመኪና ዲኮሮችንና አንዳንድ ነገሮችን የሚሰሩ ሰዎች አሉ። የመኪና ዲኮር እና የተለያዩ ነገሮችን በሙያችሁ ብቻ መስራት የምትችሏቸው የተወሰኑ የጌጣጌጥ ወይም የዲኮር እቃዎችን በማዘጋጀት ብቻ ማለት ነው፣ ወደ ቢዝነሱ መግባት ትችላላችሁ። የጌጣጌጥ ስራ ነው እያልኳቸው ያለሁት የጌጣጌጥ ስራዎች በቀላሉ መስራት ይቻላል። ለምሳሌ እንደመጥቀስ ያክል በወረቀት ሊሆን ይችላል፣ በተለያዩ በፕላስተር ሊሆን ይችላል፣ ብቻ በፈለጋችሁት ነገር የጌጣጌጥ ስራዎችን ማዘጋጀት ይቻላል። እንቀጥል። ሃያኛ መጨረሻ ላይ ደርስ ብቻ የክራፍት ስራ መስራት ይቻላል። ክራፍት ምንድነው ብላችሁ ሰርች አድርጉ። አስፈላጊ ሆነው ከተገኘ ደግሞ እኔ ስለምመለስበት ክራፍትን በደንብ አድርጌ በዝርዝር ስለምነግራችሁ ምንም ችግር የለው። የክራፍት ስራ መስራት ይቻላል። በኦንላይን በየቤታችሁ ሆናችሁ የክራፍት ዝግጅ አድ ስራዎችን በማዘጋጀት ባለፈው ነግሬያቸዋለሁ። በቃጫ ሊሆን ይችላል፣ በገመር ሊሆን ይችላል። ብቻ በፈለጋችሁት ጌጣጌጦችን ተጠቅማችሁ ክራፍት በወረቀትም ይሰራል። የተለያዩ በርካታ ነገሮችን ሰርታችሁ አዘጋጅታችሁ የክራፍት ስራን መስራት ይቻላል ልላችሁ እፈልጋለሁ። ካሁን በፊት የጠቀስኩላችሁ በርካታ ሀያ የሚደርሱ የቢዝነስ ሀሳቦች በመቶ ሺ ብር ሊሰሩ የሚችሉ አሊያም ደግሞ ግፋ ቢባል ከመቶ ሺ ብር በታች እንዲሁም ትርፍ ብር መልስ ኖሯችሁ ልትሰሯቸው የምትችሏቸው ምርጥ ምርጥ የቢዝነስ ሀሳቦች ናቸው። የተከበራችሁና እየተወደዳችሁ ውድ ተመልካቾች፣ በመጨረሻ የምነግራችሁ ነገር እነዚህ አሁን የጠቀስኩላችሁን በመቶ ሺ ብር የሚሰሩ የቢዝነስ ሀሳቦችን ስትሰሩ ትርፋማ ለመሆን ትልቁ ሚስጥር የምነግራችሁ የመጀመሪያው ቢዝነስ ፕላን ማዘጋጀት ነው። በመቶ ሺህ ብር ለምሳሌ ቅድም የሞባይል ጥገናና ኤሌክትሮኒክስን ለመስራት ቢዝነስ ፕላን ያስፈልጋል። ዝም ብላችሁ ዘው ብላችሁ መግባት ሳይሆን እቃዎቹ የት የት እንደሚሸጡ በቅናሽ ዋጋ የሚሸጡት እንዴት ነው? እንዴት መስራት እችላለሁ? የመጀመሪያ በሞባይል እና ኤሌክትሮኒክስ ጥገና ሙያ ላይ ለመስራት ስልጠናው መውሰድ መቻል አለባችሁ፣ ሙያተኛ መሆን መቻል አለባችሁ። እና ቢዝነስ ፕላን ማለት በወረቀት አስፈራችሁ፣ እናንተ ትርፍና ኪሳራችሁን አውቃችሁ የምትገቡበት የቢዝነስ ሀሳብ ስለሆነ የመጀመሪያው ቢዝነስ ፕላን ያስፈልጋቸዋል። ሁለተኛ፣ ሶስተኛ፣ አራተኛ፣ አምስተኛ ብዬ በደንብ የምጠቅስላችሁ ሎኬሽን እጅግ ተመራጭ ነው። ሎኬሽን እናንተ የምትሰሩበት ኤሪያ ወይም ደግሞ የምታስተዋውቅበት ኤሪያ ላይ በደንብ እጅግ ጥንቃቄ ማድረግ ይጠበቅባቸዋል። በደንብ ቢዝነስ ተኮር የሚደረገው ሰዎች ያሉበት ኤሪያ ሰዎች ያሉበት አካባቢ ላይ በደንብ ተኮር ማድረግ ይጠበቅባችኋል። ጥሩ ችሎታ ሊኖራችሁ ይገባል። ቅድም በነገርኳችሁ ላይ የሞባይል ካርድ ማከፋፈል ላይ ለምሳሌ ጎበዝ መሆን መቻል አለባችሁ። በየአካባቢው በየሰፈሩ ሄዳችሁ ሰዎችን ወይም ሱቆችን አክቲቭሊ በደንብ ማለት ነው። አለቀባችሁ አላለቀባችሁ ብላችሁ አሁን መጥቀስ ይለም። ሞባይል ኤሌክትሮኒክስ ላይ የምትሰሩ ከሆነ በጣም ጎበዝና ታማኝ መሆን መቻል አለባችሁ። ቢዝነሱ ላይ ትርፋማ ለመሆን በደንብ ጎበዝ ለመሆን ለማለት ያክል ነው። ጎበዝ መሆን መቻል አለባችሁ። ጀግና፣ ጎበዝ፣ ጠንካራ፣ ታታሪ ስራው ላይ ሁሌ የሚገኝ ሰው መሆን መ መቻል አለባችሁ። ዝቅ ማለት መቻል መጭ አለባችሁ። አሁን የሞባይል ካርድ ለማከፋፈል በየሰፈሩ አልዞርምና አንከራተትም ልትሉ ትችላላችሁ። ዛሬ ላይ ዝቅ በሉ፣ ነገ ላይ ከፍ ማለት ትችላላችሁ። ስለዚህ ይህንን ይመስላል። በመጨረሻ የምነግራችሁ ነገር የተከበራችሁና የተወለዳችሁ ውድ ተመልካቾች አሁን የጠቀስኳቸውን በመቶ ሺህ ብር የሚሰሩ የቢዝነስ ሀሳቦችን እያንዳንዳቸው በደንብ እንዲገባችሁ ካስፈለገ ልክ እንደ ስልጠና አድርጋችሁ ብላቸው አስቡት። እኔ በሁለተኛ የዩቲዩብ ቻናል ላይ ከታች ትመለከቱታላችሁ፣ ሊንክ አስቀምጥላችኋለሁ። ከሀብተሽ ጋር የተሰኘ የዩቲዩብ ቻናል አለኝ ከታች። ለምሳሌ ስለ ሞባይል ማከፋፈል ሊሆን ይችላል። የሞባይል ካርድ ከየት ነው የምናገኘው? የምናከፋፈለው ለማን ነው? በቅናሽ ዋጋ የምናገኘው እንዴት ነው? ትርፉ እንዴት ነው? ኪሳራው እንዴት ነው? ቅድም በጠቀስኩላችሁ በሁሉም የቢዝነስ ሀሳቦች ላይ በደንብ ብሪፍ አድርጌ እያንዳንዱ እየገለጽኩኝ የማስቀምጥበት የዩቲዩብ ቻናል አለኝ። ከታች ያለውን ዩቲዩብ ቻናል ነቅታችሁ በመቶ ሺህ ብር የጠቀስኳቸውን የቢዝነስ ሀሳቦችን በደንብ ከነማብራሪያቸው በወረቀት ጽፋችሁ በቀጥታ ምንም ሳትደናገሩ ወደ ቢዝነስ መግባት የምትችሉበትን ማብራሪያ በግልጽ ስለማስቀምጥ ሁለተኛውን የዩቲዩብ ቻናሌን ከታች ነክታችሁ እዛው ላይ ሰብስክራይብ በማድረግ እንደውም ደግሞ ቪዲዮዎችን በመመልከት በቀጥታ ወደ ስራው መግባት ትችላላችሁ ልላችሁ ፈልጋለሁኝ። ከዚህ በኋላ ወይም ነገ ከነጎዳ በሚቀጥለው ቪዲዮ ላይ እንደዚሁ በጠይቃችሁኝ መሰረት በ200 ሺህ ብር እጅግ አዋጪ የሆኑ ትርፋማ የሚያደርጉ ሀያ የቢዝነስ ሀሳቦች ሀሳቦችን በነገራችን ላይ ወደናንተ የቢዝነስ ሀሳቦችን ሳመጣላችሁ ከመሬት አንስቼ አፍሼ ወይም ደግሞ ተፈላስፌ አይደለም እና እኔ ራሴ ያለፍኩባቸው በርካታ ሰዎች ሊሰሯቸው የሚችሏቸው የቢዝነስ ሀሳቦች እየሰሩበት ያሉትን የቢዝነስ ሀሳቦች ተርፋማ የሚያደርጉ በአሁኑ ሰዓት ላይ ወቅታዊ የሆኑና በኅብረተሰቡ ዘንድ ተቀባይነት ያላቸው የቢዝነስ ሀሳቦች ስለሆኑ አንዳችም ጥርጥር አይግባችሁ። እንዲሁም ደግሞ ቅድም ከጠቀስኳቸው የቢዝነስ ሀሳቦች አሁን እንዴት ይሄ ሊበቃ ይችላል አ ሺ ብር እኮ የፈጀብኝ የምትሉም ሰዎች ልትኖሩ ትችላል ትችላላችሁ እኔ ያቀረብኩ ያለሁት የሰው ልጅ በመጀመሪያ ዝቅ ብሎ ባለው ብር እንዴት መስራት ይችላል፣ እንዴት መነሳት ይችላል፣ ይቻላል የሚለውን መንፈስ እናንተ ላይ ለማስፈር ነው። በመቶ ሺህ ብር ይቻላል፣ አዎ ድብን አድርጎ መስራት ይቻላል። ላችሁ ፈልጋለሁ። እንቀጥል። በቀጣይ በሁለት መቶ ሺህ ብር ሊሰሩ የሚችሉ ምርጥ ምርጥ 20 የቢዝነስ ሐሳቦችን ይዤላችሁ እመጣለሁ። በሶስት መቶ በአራት መቶ በአምስት መቶ ሺህ በአንድ ሚሊዮን በሁለት ሚሊዮን ከዛም በላይ ደግሞ አቅም ካላችሁ ደግሞ በአስር ሚሊዮን በመቶ ሚሊዮን ኢንቨስት ሊደረጉ የሚችሉ የቢዝነስ ሀሳቦች እኔ ጋር አሉ ከእናንተ የሚጠበቀው ቀና መንፈስ ደግ ደጉን ማሰብ ኮሜንት ላይ የምትፈልጉትን ጥሩ ሀሳብ ማቅረብ ነቀፌታም ካለ ደግሞ ፖዘቲቭ በሆነ መንገድ ከታች አቅርቡልኝ ለእናንተ አይከፈልበትም ቻናሉን ሰብስክራይብ አድርጉ ላይክ አድርጉ ለሌሎች ሰዎች እንዲጠቀሙበት ሼር አድርጉ በቀጣይ በ200 ሺ ብር ቪዲዮ የምንገናኝ ይሆናል ከኔ ጋር አብራችሁኝ ስለቆያችሁኝ እጅግ ከልብ አመሰግናለሁኝ በያላችሁበት ሰላማችሁ ይብዛ